በዛሬው ትምህርታችን ወይም ቪዲዮችን ደግሞ ዳይቱ ወይም ደግሞ የቀን ሁለት ትምህርት ወይም ቪዲዮ እንማማራለን። እንግዲህ በትናንትናው ትምህርታችን ወይም ቪዲዮአችን የ30 ቀን ቻለንጅ ወይም ደግሞ የአንድ ወር ቻለንጅ ይጀላችሁ እንደመጣው ተነጋግረን ነበረ። ምን ማለት ነው? እኔ ምንም ሳላቋርጥ ከቀን አንድ ጀምሬ እስከ ቀን 30 ወይም ለአንድ ወር ያህል በየቀኑ ተከታታይ ትምህርቶችን ወይም ቪዲዮዎችን እያዘጋጀሁ ለእናንተ የምለቅላችሁ ይሆናል። እናንተም ደግሞ ሳትሰለችው ለሰላሳ ቀን ያህል ወይም ደግሞ ለአንድ ወር ያህል የምለቃቸውን ትምህርቶች ወይም ቪዲዮዎች በደንብ እንድትከታተሉና ወሩ መጨረሻ ላይ በጣም በርካታ ተማሮች ወይም ደግሞ ልጆች እንግሊዘኛን በቀላሉ ማንበብ፣ መጻፍ እንደምትችሉ ተነጋግረን ነበረ። ሰው ዛሬ ዳይቱ ወይም ደግሞ ቀን ሁለት ብለን ሁለተኛውን ቪዲዮ ወይም ደግሞ ትምህርት እንማማራለን ማለት ነው እንማማራለን። በእርግጠኝነት ለአንድ ወር ያህል ወይም ደግሞ ለ30 ቀን ያህል የደከመ ተማሪ በእርግጠኝነት ወሩ መጨረሻ ላይ ከፍተኛ የሆነ ያልጠበቀ ውጤት እንደሚያገኝ እርግጠኛ ነኝ ማለት ነው፣ እርግጠኛ ነኝ። ስለዚህ በደንብ ለመከታተል ሞክሮ፣ እንዲሁም ደግሞ ይህ ቪዲዮ ወይም ትምህርት ይጠቅማቸዋል ለምትሏቸው ሰዎችም ትምህርቱን ወይም ቪዲዮውን ለሌሎች ሸር በማድረግ የበለጠ ቻናሉ እንዲያድግ እንዲስፋፋ እንድታደርጉልን በአክብሮት እየጠየቅነን ወደ ትምህርቱ እሄዳለሁ። ኦኬ፣ ወደ ትምህርቱ ስንሄድ እንግዲህ ከዚህ ላይ ምን ይለናል እርሱ፣ እንግሊዘኛን በ30 ቀን ብቻ አቀላጥፎ ማንበብ በ30 ቀን ብቻ ወይም ደግሞ በአንድ ወር ውስጥ ማለት ነው፣ በአንድ ወር ውስጥ እንዲሁም ደግሞ እይታ ሁናይቼ እንደነገርኋችሁ ከፍተኛ የሆነ እይታ የሚኖረው ከሆነ የምለቀው ትምህርት ወይም ቪዲዮ ወሩ መጨረሻ ላይ እራሳችሁን የምትፈትሹበት ጥያቄ ይጀላችሁ የምመጣና ጥያቄዎችን የምንሰራ ይሆናል ማለት ነው። ኦኬ፣ እንግዲህ ወደ ትምህርቱ ስንሄድ፣ ወደ ትምህርቱ ስንሄድ ከዚህ ጋር እንደምታዩት እንግሊዘኛው አለ፣ ከዚህ ጋር ደግሞ በአማርኛው ትርጉም አለ ማለት ነው። ትርጉም አለ። ሰው እኛ ምናይ እንዴት በቀላሉ ማንበብ እንደምንችል እና በአማርኛ ውስጥ ትርጉሙ ምን ማለት ነው የሚለውን እያንዳንዱን የምናይ ይሆናል። አብራችሁኝ ሆነው። ኦኬ ከመጀመሪያው ስንጀምር የመጀመሪያው የምታዩት የእንግሊዝኛው አልፋቤት ማን ነች? አይ ነች። አይ አይ ደግሞ ምን ተብላ እንደምትነበብ አይተናል። አይ አይ ተብላ እንደምትነበብ አይተናል። የራሷን የእንግሊዝኛ አልፋቤት ስሟን ይዛ እንደምትሄድ ማለት ነው ሰው አይን አይ ብለን እናነባለን። ከዛ እኛውስ ምን ይለናል? ሲኤኤን በአንድ ላይ ምን ተብሎ ይነበባል? ካን ብለን እናነባዋለን። ወይም ሲኤ እንደምን ይነበባል? እንደ ካ እናነባዋለን። እንደ ካ ኤን ደግሞ እንደ ን ይነበባል። በአንድ ላይ ካ ን ካን ካን ተብሎ ይነበባል። እሺ እኛውስ ምን ይለናል ደብሊ ኦ እንደ ወ ይነበባል፣ እንደ ወ እሺ፣ ወ ብለን እንጽፋለን። ከዛ አር ደግሞ እንደ ር ትነበባለች፣ እንደ ር። ኬ እንደ ክ፣ በአንድ ላይ ስናነበው ወ ር ክ ወርክ፣ ወርክ። እስኪ ሙሉ እናነበው፣ አይ ካን ወርክ፣ አይ ካን ወርክ። አይ ካን ወርክ ምን ማለት ነው? መስራት እችላለሁ ማለት ነው። አይ ማለት እኔ ማለት ነው። ካን ማለት ደግሞ መቻል ማለት ነው። መቻል። እንዲሁም ወርክ ስንል ስራ ማለታችን ነው። በአንድ ላይ ስራ መስራት እችላለሁ ማለት ነው። ኦኬ ወደ ሁለተኛው እንሂድ። ወደ ሁለተኛው ስንሂድ ሁለተኛውስ ምን ይለናል? ሁለተኛውን በተመሳሳይ የመጀመሪያዋ እንደምታይዋት አይ ነች አይ አይ ተብላ ነው የምትነበበው። እሺ ኤስ ምን ተብሎ ይነበባል? አልኳችሁ። ሲኤ እንደ ካ እንደሚነበብ አይተናል። እንደ ካ ኤን እንደ ን በአንድ ላይ ካ ን ካን፣ ካን ተብሎ ይነበባል። እሺ ወደዚኛው ስሄድ ኤ ደግሞ ምን ብለን እናነበው? ደብሊው ከዚህ ጋር ምንድን ነች? ደብሊው አትነበብም። ሳይለንት ነች ሳይለንት ነች። ሶ ደብሊውን እናልፍና ወደምን እንሄዳለን? ወደ ቀጣዩ እንሄዳለን። ቀጣዩ ማን ነው? አር ነቻ። አር ከዛ አይ ነች። ሶ አር አይ ምን ብለን እናነባው? ራይ ብለን እናነባዋለን። ራይ የሚል ድምፅ ይኖረዋል። ከዛ ወደ ቲ ስንሄድ ቲ ደግሞ እንደ ት ት ብለን እናነባታለን። ኤ ምንድን ነች? ሳይለንት ነች ወይም ደግሞ ስናነብ ድምፅ አውጠን አናነባትም። ሶ በአንድ ላይ ምን ተብሎ ይነበባል? ራይት፣ ራይት፣ ራይት ተብሎ ይነበባል። አሁን ደብሊው ምን አላልኋትም አላነበብኋትም፣ ወይም ደግሞ ሳይለንት ነች። እንዲሁም የመጨረሻዋን ኤን አላነበብኋትም፣ ሳይለንት ነች ማለት ነው። ሶ ራይት ብዬ አነባዋለሁ። ሙሉን ሳነበው አይ ካን ራይት ን ራይትስ ብዬ አነባዋለሁ። በአማርኛው አይ ማለት እኔ ማለት ነው ካን ማለት ደግሞ እንደነገርኳችሁ መቻል ማለት ነው። ራይት ማለት ደግሞ መጻፍ በአንድ ላይ መጻፍ እችላለሁ ወይም እኔ መጻፍ እችላለሁ ማለትም ትችላላችሁ። ተመሳሳይ ነው። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? በተመሳሳይ አይ አይ ተብላ ነው የምትነበበው። እሺ እንዲሁም ደግሞ ይሄኛው ምን ይላል ብያቸዋለሁ። ሲኤ እንደ ካ ይነበባል፣ ኤን ደግሞ እንደ ን ይነበባል ብለናል። ሶ በአንድ ላይ በአንድ ላይ ካ ን ካን ካን ብዬ አነበዋለሁ። እሺ ይስ ምን ይለናል? ዲኤ እንደ ዳ ይነበባል፣ እንደ ዳ። እሺ ኤን እንደ ን። ሲ ደግሞ እንደ እንደስ። አሁን ሲ በሁለቱም እንደምትነበብ ታስታውሱ ከሆነ አይተን ነበር። እንደ እንደስም ትነበባለች፣ እንደ ክም ትነበባለች። ሶ ከዚህ ጋር ባለው ኮንቴክስት ሲን እንደስ ነው ምናነባት። ይህ ምንድን ነች? ሳይለንት ነች፣ አትነበብም። እስኪ በአንድ ላይ እናነበው፣ ዳ ን ስ ዳንስ፣ ዳንስ። አሁን ይህን ምናልኳትም ድምፃ አውጥቻ አላነበብኳትም ማለት ነው። እስኪ ሙሉን ላነበው። አይ ካን ዳንስ፣ አይ ካን ዳንስ፣ አይ ካን ዳንስ። ምን ማለት ነው? መደነስ እችላለሁ ማለት ነው። መደነስ እችላለሁ እንደነገርኳችሁ አይ ማለት እኔ ማለት ነው። ካን ስንል መቻል ማለት ነው። ዳንስ ስንል ደግሞ ዳንስ ዳንስ ነው። ዳንስ በአማርኛውም ያው ዳንስ ነው ሰው ዳንስ ማለት ያው መደነስ ማለት ነው። አይ ካን ዳንስ ስንል መደነስ እችላለሁ ማለት ነው። እሺ ወደዚህኛው ስንሄድ ይህኛውስ ምን ይለናል? ኦኬ አይ ምን ተብላ ትነበባለች ብለናል? አይን አይ ብላችሁ ነው የምታነቧት። እሺ እንደገን ይህ ምን ብለን እናነባዋለን? ሲኤ እንደ ካ ይነበባል ብለናል። ኤን እንደ ን፣ በአንድ ላይ ካን ካን ተብሎ ይነበባል። እሺ ሂስ ምን ይለናል? ይህ ደግሞ ዲ እንደምትነበባለች እንደ ድ አደለ ድ የሚል ድምጽ አላት። እሺ አር አይ ራይ ተብሎ ይነበባል። ራይ እሺ ቪ እንደ ቪ ይህ ደግሞ ሳይለንት ነች። በአንድ ላይ ድ ራ ኢቭ ድራይቭ ድራይቭ። እስኪምሮ እናንበው። አይ ካን ድራይቭ አይካን ድራይቭ አይካን ድራይቭ ማሽከርከር እችላለሁ ማለት ነው በአማርኛው። ኦኬ ወደ ቀጣዩ ስንሄድ ቀጣዩስ ምን ይለናል? እንደነገርኳችሁ አይ አይ ተብላ ነው የምትነበብ። እንዲሁም ደግሞ ይሄኛው ሲኤ ማን ተብሎ ይነበባል ብለናል። ካ ተብሎ እንደሚነበብ በተደጋጋሚ አየን። ካ ብለን እናነባዋለን። ኤን እንደን። በአንድ ላይ ን ካን ካን ብዬ አነበዋለሁ። እሺ ወደዚህኛው ሴድ ይኸኛውስ ምን ይለናል? ፒ እንደምን ትነበባለች? እንደ ፕ እንደ ብ ሳይሆን እንደ ፕ ፕ። ኦኬ የፐ ቤተሰብ ስድስተኛዋ ፊደል ማለት ነው ፕ። እሺ ኤልኤ እንደ ላ ዋይ ደግሞ እንደ ይ ይነበባል እንደ ይ በአንድ ላይ ፕ ላ ይ ፕላይ ፕላይ ብዬ አነበዋለሁ። ሙሉን ሳነበው አይ ካን ፕላይ አይ ካን ፕላይ አይካን ፕላይ። ምን ማድረግ እችላለሁ ነው፣ መጫወት እችላለሁ። ፕላይ ማለት መጫወት ማለት ነው። መጫወት እችላለሁ ማለት ነው በአማርኛው። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? ኤ እንደነገርኋችሁ ኖ ኤሳት ሆን አይ አይ ተብላ ነው የምትነበብ ብለናል። እሺ ኤስ ምን ይለናል? ሲኤ ካ ነው ብለናል። ኤን እንደን ትነበባለች ብለናል። እንደን በአንድ ላይ ካ ን ካን፣ ካን ተብሎ እንደሚነበብ አይተናል። እሺ ሂስ ምን ይለናል? ጂኦ ይላል አደለ? ጂኦ ጎ ተብሎ ይነበባል። ጎ እስኪ ሙሉ እናነበው አይ ካን ጎ፣ አይካን ጎ፣ አይካን ጎ ምን ማለት ነው? መሄድ እችላለሁ፣ መሄድ እችላለሁ እንደማለት ነው። እሺ ወደ ቀጣዩ ስንሄድ፣ ቀጣዩ ደግሞ ቀጣዩ ደግሞ አይ በተመሳሳይ አይናት። እሺ ይህ ምን ይለናል? ሲኤ ካ ነው ብለናል። ወይም ደግሞ እንደ ካ እንደሚነበብ አይተናል። ኤን እንደ ን በአንድ ላይ ካ ን ካን ካን ብዬ አነበዋለሁ። ኦኬ ይሄኛውስ ምን ይለናል? ቢኢ ይላል። ቢኢ እንደምን ይነበባል? እንደ ቢ እንደ ቢ ይነበባል። የበቤተሰብ አምስተኛዋ ፊደል ወይም ደግሞ ባለቀለበቷ ቢ፣ ይቀርታ ባለቀለበቷ ሳትሆን ስንተኛዋ ፊደል ማለት ነው? አራተኛዋ ፊደል ቢ። ቤ ሳይሆን ቢ ተብሎ ነው የሚነበብ። ኦኬ ሞሎን ሳነበው አይ ካን ቢ አይካን ቢ ምን ማለት ነው አይ ማለት እኔ ማለት ነው ካን ማለት መቻል ማለት ነው እሺ ቢ ማለት ግን መሆን ማለት ነው ሰው በአንድ ላይ መሆን እችላለሁ ማለት ነው አይካን ቢ ስንል መሆን እችላለሁ ማለት ነው ኦኬ ይህን በዚህ ካየን ወደ ቀጣዩ እንሄድ ወደዚህ ስንሄድ ይህን ደግሞ እስኪናንብበው ቪኢ ቪኢ ምን ብለን እናነበው? ቨ ብለን እናነበዋለን። ቨ። እሺ እንደገን አር ዋይን ሪ ብለን እናነበዋለን። በአንድ ላይ ሪ። ወይም ደግሞ አር እንደ ሪ ነው የምትነበብ፣ ዋይ እንደ ይ፣ እንደ ይ። ሶ ቪኢን ቨ ብለን ስናነበው አር ዋይን ደግሞ ሪ ብለን እናነበዋለን። በአንድ ላይ በአንድ ላይ ስትነበብ ምን ይሆናል? ቬ ሪ ቬሪ ቬሪ። እሺ ወደዚህ ስንሄድ ሲ እንደምትነበባለች እንደ ክ። ታስታውሱ ከሆነ ከዚህ ጋር እንደ ስ አንብበናት ነበር። እንደ ስ፣ እንደ ስ። ከዚህ ጋር ግን እንደምትነበባለች እንደ ክ ትነበባለች። እንደ ክ እሺ፣ ክ ብለን እናነባለን። እንደገን ኤልኢ እንደ ሊ ሊ ብለን እናነበዋለን። ኤ ሳይለንት ነች ወይም ደግሞ አትነበብም። ኤን እንደ ን በአንድ ላይ ክ ሊ ን ክሊን ክሊን ተብሎ ይነበባል። እስኪ ሆናነበው ቬሪ ክሊን ቬሪ ክሊን ቬሪ ክሊን ማለት ነው፣ ቆንጆ ነው ወይም ደግሞ ንጹሕ ነው በጣም ቆንጆ ነው በጣም ንጹሕ ነው ማለት ትችላላችሁ። ቬሪ ማለት በጣም ማለት ነው። ክሊም ማለት ደግሞ ንጹህ ማለት ነው። በአንድ ላይ በጣም ቆንጆ ነው፣ በጣም ንጹህ ነው እንደ ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ በተመሳሳይ ምንም ልዩነት የለውም ከመጀመሪያው ጋር። ቪኢ ቬ ተብሎ ነው የሚነበብ ብለናል። አርዋይ ደግሞ በአንድ ላይ ሪ ብለን እናነባዋለን። በአንድ ላይ ቬ ሪ ቬሪ ቬሪ ተብሎ ይነበባል። እሺ ወደዚኛው ስንሄድ ይህ ደግሞ ምን ይለናል? ሲኤች ኢ ቺ ብለን እናነባዋለን። ኤ ሳይለንትነች ነች ፒ እንደ ፕ በአንድ ላይ ቺ ፕ ችፕ ችፕ። እስኪ ሞ እናንበው ቬሪ ችፕ ቬሪ ችፕ ተብሎ ይነበባል። እሺ ይህን በዚህ ካየን ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ በተመሳሳይ ከዚህ ጋር ምንም ልዩነት የለውም። ይሄ ምን ይላል አልኳችሁ። ቪኢ አር ዋይ ባንድ ላይ ምን ተብሎ ይነበባል? ምን ብለን እናነበው? ቬሪ ቬሪ ተብሎ ነው የሚነበበው። ኦኬ ወደዚኛው ስንሄድ ደግሞ ቲኤ እንደ ታ ሳይሆን እንደ ቶ እናነባታለን። እንዲሁም ኤልኤል እንደ ል በአንድ ላይ ቶ ል ቶል ልሙሉን ስናነበው ል ሪ ቶል ተብሎ ይነበባል። ምን ማለት ነው? ረጅም ነው ማለት ነው። ረጅም ነው። ወደዚህኛው ስንሄድ ይኛው ደግሞ ምን ይለናል? በተመሳሳይ ይ ምን ተብሎ ይነበባል ብለናል? ቬሪ ብለን እናነበዋለን። ሪ ሽ ወደዚህ ስንሄድ ስችኦ እንደ ሾ፣ አር እንደ ር፣ ቲ ደግሞ እንደ ት በአንድ ላይ ሾ ር ት ሾርት ሾርት ብለን እናነባዋለን። በአንድ ላይ ቬሪ ሾርት ቬሪ ሾርት ምን ማለት ነው? አጭር ነው ወይም ደግሞ በጣም አጭር ነው፣ በጣም አጭር ናት ለማለት ነው። ኦኬ ይህስ ምን ይለናል? በተመሳሳይ ይሄ ምንም ልዩነት የለውም ከመጀመሪያ ካየነው ጋር። ሰው ምን ብለን እናነበው? ቬሪ ቬሪ ብለን እናነባዋለን። እሺ ወደዚህ ስንሄድ ዲ እንደ ድ አር እንደር ዋይ ደግሞ እንደይ በአንድ ላይ ድ ራ ይ ድራይ ድራይ። ሞሎ ስናነበው ቬሪ ድራይ ቬሪ ድራይ ምን ማለት ነው? ደረቅ ነው ማለት ነው። ድራይ ማለት ደረቅ ማለት ነው። ኦኬ፣ ወደዚህ ስንሄድ ይህን በተመሳሳይ ምንም ልዩነት የለውም። ምን ብለን እናነበው? ቬሪ ቬሪ ብለን እናነበዋለን። እሺ ወደዚህ ስንሄድ ቢኤ እንደ ባ ነው የሚነበበው እንደ ባ፣ ዲ እንደ ድ፣ አንድ ላይ ባ ድ ባድ ባድ። ሙሉን ስናነበው ቬሪ ባድ ቬሪ ባድ ምን ማለት ነው? መጥፎ ነው ማለታችን ነው። ኦኬ ወደ መጨረሻው እንሂድ። ወደ መጨረሻው ስንሄድ በተመሳሳይ ይህም ምን ተብሎ ይነበባል? ቬሪ ብለን እናነበዋለን። ቬሪ ኦኬ። እኛውስ ምን ይላል? ጂኦ እንደ ጉ ይነበባል። እንደገን ሁለተኛው ኦ ሳይለንት ነች። ዲ እንደ ድ፣ በአንድ ላይ ጉ ድ ጉድ። ጉድ ሙሉ ሲነበብ ቬሪ ጉድ። ቬሪ ጉድ ምን ማለት ነው? በጣም ጥሩ ነው ወይም ደግሞ ጥሩ ነው ለማለት ቬሪ ጉድ ብለን መጠቀም እንችላለን ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። እንግዲህ እንደነገርኳችሁ በትናንትናው ትምህርታችን ወይም ቪዲዮችን ዳይዋን ወይም ደግሞ የቀን አንድ ትምህርት ብለን አይተናል። ዛሬ ደግሞ ዳይቱ ወይም ደግሞ የቀን ሁለት ትምህርት ወይም ቪዲዮ ነው የተመማር ነው። እንግዲህ ቀጣይ ደግሞ ቀን ሶስት ቀን አራት እያልንን እስከ ሰላሳ ቀን ድረስ ወይም ደግሞ እስከ አንድ ወር ድረስ በተከታታይ የምንመማር ይሆናል። እናንተ ደግሞ ሳታቋረጡ ለ30 ቀን ያል የሚለቀቁትን 30ውን ቪዲዮዎች ወይም ትምህርቶች ለመከታተል የቻለ ተማሪ በእርግጠኝነት አንድ ስቴፕ ወደ ላይ ከፍ እንደሚል ጥሩ ውጤት እንደሚያመጣ ጥርጥር የለውም፣ ማለት ነው። እሺ፣ እንግዲህ የዛሬ ትምህርታችንን ቪዲዮችንን ይመስል ነበር። ቀጣይ በቀን 3 ወይም ደግሞ በሶስተኛ ትምህርታችን ቪዲዮችን እስከምንገናኝ መልካም እየተመኘውላችሁ ሰናይ ጊዜ